አግቢ አግቢ ትሆንና፣ ከዛ በአገባ ባለ ትዳር አይደለሽ። ምን ታደርጊያለሽ? አንቺ እዚህ ሶሻል ሚዲያ ላይ ልጆችሽን አትሰድጊም? ምን እኔ

ሻሽ አይደለም፣ አንድርጃም ነው የሚባለው። ሻሽ አይደለም፣ አንድርጃም። እኔ ፀጉር ስለሚያሳይ ነው፣ እነዚህ ስስ ስለሆኑ ፀጉር ስለሚያሳዩ ነው። አንድርጃም ማድረግ ነው፣ መላጣይ እንዳይታይብኝ። መላጣይ ማንም እንዳይብኝ አልፈልግም። ወአለይኩም ሰላም ቅርብ ዳችሁ ደቤታችሁ ቅርብ ቅርብ አይደለም፣ ሩቅም አይደለም። አንድ ሰላሳ ኪሎ ሜትር ሎስ አንጀለስ ፌክ ሎስ አንጀለስ። ውፍረት ነው የሚያምርብሽ? ኧረ ተው። እኔ በለበስኩ ቁጥር እየተሳቀፍኩ ነው በውፍረት ምክንያት። አለይኩም ሰላም። ውበት ይጨምራል አይጨምርም? በጣም ነው የሚቀንሰው።

እኔ ኢትዮጵያ ነኝ አለሁት ቀንሜ መላ መላ መላ መላ ጋንዞ ማወደራት አገባሽ እንዴ ወልዳለች እየተባለ እናንተ አገባሽ እንዴ ትላላችሁ ወይ ጉድ መረጃ እያመለጣችሁ ነው ቪዲዮ ዛሬ ሰርተናል፣ ዛሬ ሰርተናል ቪዲዮ። ከታችሁ፣ አታውሪማ። አረ ያውራ። አለይኩም ሰላም። ወይ ጀማል ጀማል በረታለሁ። በቃ ጋይስ ተናደሩ። ሁላችሁም ደከመኝ። ነ እዚህ ላይ ብዙ አልችልም።

ሜካፕ አትጠቀም፣ ሜካፕ አልገባም፣ እኔ ሜካፕ ሰው አይደለሁም። ሻ ጊፍቴን መልስልኝ። ባለፊት ፍይዝቶ አላገባውም ማለት ዲባ ባገባማ እነግራቸዋለሁ። የምን ፕሮሞሽን ነው? ዋለይኩም ሰላም እኮ ኢንቦክስ ኢንቦክስ አድርጊ፣ ወይ ደግሞ ቴሌግራም ላይ አያ ሚክራም ዋን አደ አያ ሚክራም ዜሮ በሚል ወይ ደግሞ እዚህ ላይ ኢንቦክስ ወይ ኢንስታግራም ላይ ከሶስት አንዱ። ወይ ወይ ዋለይኩም ሰላም። ሳላ አትሳቅ። መልስ ጊፍቴ። ሀይ ሰሚራ

አግቢያ ግቢ ትምህርና ከዛ በአገባ ባለ ትዳር አይደለሽ። ምን ታደርጊያለሽ አንቺ እዚህ ሶሻል ሚዲያ ላይ ልጆችሽና ተሰድጊ እዛው ቤትሽ ተቀብጠሽ ነው የምትውሉት። በአባቴ እኔ አላማ አለኝ። ቶሎ አላገባም። አላማሽ መቅዶኒያ መግባት ነው እንዴ? ብላል ወይ ጉድ። ይሄ ሂጃብ ወይ ከሽይ ነው ወይ ከቤት አለ የገዘውት፣ ግን ሲመስለኝ ከሽይን መስለኝ የገዘውት፣ ግን በትክክል አላስተውሰ ግን ከአመት ከምናም በላይ ሆኖታል። አጂው ብቻ ግቢ በኋላ ዋላ አንቺ ባለ ትዳር አለች ልትሉ ቀንድቤ በሳላህ ፂም ነው የወጣው። ጠፍታል በጣም ከይሱ ጋር ቪዲዮ ሰርተናል። የመጨረሻ ቪዲዮን ገብታችሁ እዩት። ላይክ አድርጎ ኮሜንት አድርጎ ኮፒ ሊንክ አስራ አስር ጊዜ አድርጉ። አሁን እዚህ ጋ ቅንድቤ ላይ ኩል አለው ትንሽ፣ በቃ እዚህ ዓይኔ ላይ ትንሽ ያለው እንዲ አየለው። ሌላ ፊልተር ነው እንጂ ምንም አልተቀባ ፊቴ። በዚህ በአሁን ይወጭረኛል እንጂ ጠርግ ያሳየችው ነበረ። በሂጃሜ ግን በርት ስለሆነ ይወጭረኛል። የአባያውን ዋጋ መጨረሻ ላይ ፖስቱ መጨረሻ ላይ ስልኳ ስላለ ደውላችሁ የምትፈልጉትን አባያ ጠይቋት። እንደየአባያው እንደየ አባያዎቹ ዋጋቸው ይለያል። ጾም ቆንጆ ነው፣ ለወጋው ነው። እንዳታስወገኝ ብቻ ነው። ቅርቡ እንጨፍራለን። ሰርግ ልጠራ ነው። ወዲ ጮኸ አለ የመረህት ነው መሲሁ። አዎ ቀንድቤ ተፈጥሮ ነው፣ ተፈጥሮ ነው። መነቀስ እንግዲህ ማነው መቀንደብ ሐራም ነው። መቼም እንደዚህ የገጠመ ቅንድብ ተሰርቼ እኔና ይሳም አልተጣላንም። የተጣላንም ይመስላችሁ ሰዎች ካላችሁ እኔና ይሳም አልተጣላንም፣ አልተግባባንም እንጂ አልተጣላንም። አረ ለምን ብዬ ነው የምቀነደበው?

አበያ ፕሮሞሽንስ ሰርታች ነው እያመጣች ነው ስሙ። የመጨረሻውን ፖስት ያደረግነውን ቪዲዮ የኔን የሳምን እየገባችሁ ላይክ ምናምን አድርገ፣ ኮሜንት አድርጎበት ኮፒ ሊንክ አስር አስር ጊዜ አር እና ቪው ስንት ገባ አይታችሁ ንገሪኝ ፕሊዝ ሶ